እኔ ያሰደንኩት እሱ ነው። ከዚህኛው ጋር ምን አገናኘው እኮ? ለዛ እኮ አሁን ነገሩ እንትን ይበልና፣ ነገ ሲመጣ እሱ ራሱ ባለእንትኑ ራሱ ሲመጣ እዛው መነጋገር ይሻላል። እናም የነበረው ሪከርድ ማሰማት እነሱም ሪከርድ ካላቸው ሪከርዳቸውን ማሰማት ይቅርታ ተባብሎ መውጣት ነው በቃ ምንም እንትን የሚል ነገር የለም ይሄ አሁን ግን አንዳንድ ጊዜ ገብተሻል የሆነ ምንም ነገር ሳታፈሪ በይቅርታ በይቅርታ መተላለፍ የለብሽም ዘውየው መጥቶ ዘይት የለቋቀ አለሁኝ አውቃለሁኝ ግን እነሱ የተናደዱት እንዴት ጀግናችን በዚህ መልኩ ይሰደባል እሱ አይደለም በላ የተለጠፈውን ነው ስለተባለ ነው መጀመሪያ አይደለም። እን የተለጠፈው አይደለም የተለጠፈውን ማንሰድቦት መሽገብቶ ገስት ያወራውን ነው። ያወራው ሰው ነው የተሳደበው። ያወራውን መቶ ገስት ላይ የተሳደበውን ሰው ነው እኛ የሰደብነው። ነው እኛ እኮ የሰደብነው ያንን ሰውዬ ነው። ከተታረቅንማ ጥርታርገ ነው የምንታረቀው። እንደ እኔ ፋፌን አትበሉኝ መናገር እፈልጋለሁ የተሳደብ ነው የተሳደበችው ሁኒትም ያንን ሰውዬ ነው። ሰውየው ራሱ ነው። ሲቀጥል ደግሞ ፕሮፋይል እንኳ ያደረገው የሌላ ሰው ነው። ሳ መግድ የተለጠፈውን ለምን ትሳደባለች? ያወራው የተሳደበውን ነው እንጂ መቶ እኮ ሰውየው ቅድሚያ እኮ ተሳድቧል። እየገባችሁ ነው ወይስ አልገባችሁ ወይ? ምን ያልገባኝም የሚያስረዳኝ ሰው እፈልጋለሁ።

ሄሉዬ ሰው የተረዳው እንደዛ ሳይሆን፣ ለሰው እናስረዳ ለሰው እናስረዳ። አዎ ደጋግማችሁ እንዳታወሩ ተብሏል። ግን እኔ ያልታቀስከ ነገ የሆነ በቃ ነገ ከዛው እንትን እሱ ሚኪ እንትን ስላለ በቃ ተይው አክስቴ ፍቺ ነገ እንትን ትያለሽ ተሚኪ ከብደን በተራ ተረዳዳላችሁ አሁን እንዴት አነሳሽ ይላል። ደግሞ ሚኪ በቃ ተው ምንም እንዳትይ ብለው ስለወጡ እንደማማር በቃ ፍቺ ችግር የለብኝም። ግን ያኔ የእኔ ስህተት ምንድን ነው ነው የእኔ ጥያቄ። ስህተቴ ምንድን ነው ብዬ አሁን እኮ እያወጣው እያወረድኩ እያወጣው እያወረድኩ እኮ ነው ዝም ብዬ። እነሱ ናቸው ትክክሌ ነው። እነሱ በልጁ ስም ፎቶ አድርገው ለምን ይበጠረቃሉ? የእሱን ስም የጀግና ፎቶ አድርጋችሁ ስነ ምግባር ከሌላችሁ ለምን አባታችሁ መታችሁ እዚህ እነሱ ጋር ትበጠረቃላችሁ? መጀመሪያ እናንተ ማለት ነው የፕሮፋይል የምታደርጉትን ሰው ማወቅ አለባችሁ። ፕሮፋይል አርጋችሁ የነሱን ፎቶ አርጋችሁ እንደዚህ የምትሆኑ እናንተ ናችሁ እናንተ ናችሁ። እናንተ ፕሮፋይል ካረጋችሁ አደብ መግዛት አለባችሁ። መጀመሪያ ማንነታችሁን የራሳችሁን ደብቃችሁ፣ ያው ከነ ሚስቶቻችሁ ከነ ልጆቻችሁ ነው የሰጡኝ። ባለትዳር ሆናችሁ ሚስት እያላችሁ እንደገና ሌላ ፍለጋ

በቃ ሳሪ፣ ይቅርታ ይቅርታ በሉ ይቅርታ በሉ ይቅርታ በሉ ብዬ በቃ ግን ማርያምን፣ እኔ ለምሳሌ በዚች ምድር ላይ ታውቂያለሽ፣ ምላስ ያለው ሰው ነው ተናግሮ የሚያሸንፍ። ስለዚህ ይቅርታ ደግሞ ምንም ትልቅነት እንጂ ትንሽነት አይደለም። ምንም ችግር የለውም። ግን ፍርድ ሲሰጥ እዚህ ሚዲያ ላይ ማርያምን በቃ እያያችሁ ያገናዘባችሁ ነው መሄድ ያለባችሁ የምታረጉም ሆነ ለማስታረቅ ከዛ ይታረቁ ብለን አመጣን። እሷም ቢያለች በጣም የገረመኝ ነገር ታውቃላችሁ፣ አልተጣላንም ተብሎ ግን ፎቶ የነዛ ፎቶ ሲለጠፍ በቃ ችናት አለም። ብቻ ለማንኛውም ትተናል። መግዛት የምትፈልገው አንዳንዱ ቁጥር ጻፈው። ምንም አጀንዳ የለም። በቃ ሰምተናል እኮ አዎ። እራሳ ፎቶ የለጠፋችሁት እራሳችሁ ናችሁ። አይተሻል፣ እኛ መለጠፋችሁን አይተሻል። እኛን ለማለት አላየሽም፣ አይተሻል። ነይ እስኪ፣ ነይ ዝም ትንሽ አለቅልቂ ነይ። አይተሻል፣ እኛ መለጠፋችሁን። አለቅልቂ አላለችም። አይተሻል። በጣም ነው በጣም የሚገርመኝ ነገር አሁን አሁን፣ ተዚህ ሳትፖስተው በፊት እናንተ እውነት የዚህን ፎቶ ሳታዩት ውላችሁ ነው ግን ጀብናለች

ዛሬ ምን ምናገርበት ነው? ሳሪ ከአጀንዳ ወደ አጀንዳ ወሰደች። አሁን ከማነች ቤት ወደ ወደ እአሰርት፣ እየመጣች ደግሞ የኢትዮጵያ ኤርላይንስ ወደ ኢትዮጵያ የምትገቡ ልጆች ትኬት የምትፈልጉ እኔን ማናገር ትችላላችሁ። ከውስጥ መታችሁ አነጋግሩኝ። ርካሽ ነው ትኬት። ግን እስካሁን የጠየቀኝ ሰው የለም። አባካቸው፣ አመሰግናለሁ። እየረገጣችሁ ነው

ጁ ማርያምን ለሰውዬው ነው የሚሳደበው። ሰዐት ጁዬ እመቤቴን ነው የምልሽ። እንደው ነገ አጥቤ እዛው መማር ቤት ነው የማሰጠው። ይቅር ምንም ነገ ልትይው፣ ጁ ብለህ ደግሞ ሂድባት አልኩት። ስም ዝርዝር እየሰጠሁት ነበረ። ፎዚ በል እያልኩኝ ሰውዬው ነው ጁበል ዋናዋ ዋናዋ እንትን ጠንሳሿ እሷ ናት ጁበል ፎቶዋን እልክልሀለሁ እያልኩኝ ከስር ብታይ ነፂ በል ዘይድ በል እለዋለሁ ሊል ግን አልቻለም ብታይ ዝም ብሎ ሳሪ ነው የሚለው ቆሎ አንች ላይ ያረፈው ሳሪ እኮ እሱ ነው እሱ ነው ይኸውልሽ ተመልከኝ ሳሪ እያለ ነው እንደ ጋይ ዝጋሪ በእናታችሁ ትናንት ነገ ሚኪ እንዳትሳደቡ ብሏል አይደል አሁን እየተሳደበ ነው ካላት ኦኬ አሁን የሚሳደመው አ አይ አውቄ ነው። ሳሪ ስሜትሽን ላዳምጥ ብዬ ነው። አውቀሽ ነው ከእሱ ነው የሚሳደመው። ከስር ትክክል ይላሉ ብዬ አስባለሁ። ከታሽ መጥተው ያዋርዱኛሉ ውሸት ነው እያሉ ይዟችሁ ምን አለ አሁን ትክክል ብትሉ በዋሽበት ተስፍሽ ማሬ፣ ተስፍሽ እንትን ሆነ፣ ራፐር ሆነ። ተስፍሽ ራፐር ሆነ፣ ውዶች። ተስፍሽ ተለወጠ። የማስታወቂያ ስራ በባለፈው ቤታዮ ያንን ድገም ባለችው መሰረት ደገመ። ራፐር ሆነ። በቃ ተ ተኮሰ ተስፍሽ። አንቺ ግን እሱ ቪዲዮ ከሰራ በኋላ እኮ ተስፍሽ ተጠፋ እንዴ? አረጋሽ ትሙት እንትን ሆነ እኮ ራፐር ሆነ። ወይኔ፣ መጨረሻችን ይሄ ሆነ፣ ራፐር ሆነ እኮ

በድረሽ ተቀድመሽ ሰታሽ ለችግርሽ፣ የሰው ሀቅ በቅርጥፍ የምታረጊ የሰው ልጅ በህይወት ካለ የትም ቦታ ቢሆን ሀቁ ይመለሳል። ሀቡ ሰበብ ሆነች እንጂ ልጅቷ ሀቅ አላት። እኛ ሁሉ ለምነናል፣ ለምነናል አፍንጫውን ይዞ እውነትም ይከፍላል። ሲጀመር የሰው ልጅ ሀቁን መብላት የለባችሁም፣ ሀቅ መብላት የለባችሁም። ሀቅ አላቸው፣ ልጅቷ ሀቅ አላት። እኛ ሁሉ ሰው ለመርዳት ሰው መሆን ብቻ በቂ ነው በሚለው ግሩፕ አሰባስበን ነው የሰጠናት። ሳውዲ ላይ ህዝብ ነበር የተረባረበላት ህዝብ፣ ህዝብ ነበር የተረባረበላት። ሀቅ አላት። ምን አለን? ይህ ትናንትና ይህንን ጉድ ሰምቼ በነበረ ሀቡጋ ገባ ነበር እኔ መቻውቅ ያረጋሽ ትሙት። አያችሁ መሲ በህይወት እንኳ ሳትኖር ይኸው። አረ ዝምተኛዋ ሌላ አጀንዳ ኔ የለብኝም ሬን የለብኝም ምን ይጋ ነገር የለ ምንም አጀንዳ የለብኝ ውዴ ይ የሰው ሀቅ። በስመ አብ ወልደ መንፈስ ቅዱስ ማርያምን ጠምኖ አሁን አለች። ሴትየዋ መጣች፣ እራሷ መጣች እኮ መሲ። እኮ ስትገባ ትገባለች። አልተለሷል ዘላ ገባት ተዘላለች ዘላ ግማሽ እኮ አልካደም እንዴ እስከ ዛሬ ድረስ አሟሽቶሽ አሟሽቶሽ አሟሽቶሽ ሀቡ ጋር ስለገባ ህዝብ ስላየው እንጅማ በስነ ስርዓትማ እንትን ቢል ኖረ ይከፍል ነበር እኮ ይሰጥ ነበር እኮ ይሁም የተከፈላት እኮ በባንክ መልስ ዛሬ ነው እና እና እናት ይክፈል እንጂ ከፈለ እኮ ላይ ከፍል ነው ላይ ከፍል ነው ማሬ ግን ታቂ ያለሽ አክስቲ አሁን ልጅቱ የሆነ ነገር ሁና ቢሆን ወይ ደግሞ አቅሙ ሳይሰጣት ሊቀር ነበር ማለት ነው። ካቡባት ገባም ሰሚ ባታገኝም ማርያም ስታሳዝን ስታሳዝን ደግሞ ወይ ስታሳዝን ማርያም። አንዷ አፍቅራኛለች አዎ፣ ሰምቼ ምን ምን ምን ምንድን ነው?